በነገራችን ላይ ስለ ትዳር ሲነገረን በጣም በተጋነነ እና ባልተገባ መልኩ የተነገረን እውነት እየተነገረንም ያለ እውነት ብዬ የማስበው አንድ ነገር ቢኖር ትዳር ውስጥ ጸብ አለ፣ ትዳር ውስጥ አለመግባባት አለ የሚለው እውነት ነው። ይህ ነገር እውነታ ነው። ነገር ግን ስንሰማው የኖር ነው ወይ ደግሞ የተነገረን መንገድ፣ አሁንም እየተነገረበት ያለው መንገድ ትክክል አይደለም ብዬ አስባለሁኝ በጣም በተጋነነና በጣም ተገቢ ባልሆነ መንገድ እየተነገረን ነው ብዬ አስባለሁ። ያም ከመሆኑ የተነሳ አንዳንዴ ትዳር ውስጥ እንገባና ትዳር ውስጥ እየኖርን ቤታችን ሰላም ሲሆን፣ ፍቅር ሲሆን፣ መግባባት ሲሆን፣ ምንም አይነት ጸቦች አለመግባባቶች ሰኖሩ ሲቀሩ እስክንፈራ ድረስ ደርሰናል እን የኛ ሕይወት ጤናማ አይደለም እንዴ እኛ ችግር አለ እንዴ የሆነ የሚሻረግ ነው ነገር አለ እንዴ እስከ ማለት ድረስ የደረሰ ፍርሃትን የሚጭር አለመግባባትን ተሰብከናል ብዬ አስባለሁ። እና ብዙዎቻችን እንደውም በጣም ሰላማዊ ስንሆን የሆነ የሚስ ያደረግነው ነገር ይኖራል ህይወታችን ውስጥ እኛ እኳ እንጣላም እኮ ጸብ የለም ግጭት የለም ምናምን ብለን ባለመጋጨታችን ራሱ እንድንፈራ እስኪያደረገን ድረስ ነው የግጭት እውነት የተነገረን። ግን ግጭት እንዳለ ሆኖ በጣም ብናቀው ግጭትን ሊያስቀር በትክክል ሊያስቀር ሊያስቀር የሚችል እንዲሁም ደግሞ በጣም ሊቀንሶ የሚችል ሊገራነው የሚችል ደግሞ መንገድ አለ። ግጭትን የሚፈጥር ነገር ምን እንደሆነ ካወቅን፣ ለግጭቶቻችን የምንመግበው ነገር ምን እንደሆነ ካወቅን ኮምፕሊት ከህይወታችን ውስጥ ግጭትን ማስቀረት እንችላለን። ግጭታችን በምን ይተካል? አለመግባባት። አለመግባባታችን ደግሞ በመግባባት እንዲሄድ ማድረግ የምንችልባቸውን ወዎች እየተማረን እንመጣለን። ብዙ ጊዜ ካያችሁ የተጋጫችሁበትን ነገር የተጣላችሁበትን ነገር ወደ ኋላ መለስ ብላችሁ ስታዩት ያኮ ነገር በዚህ ደረጃ ሊያጣላን በዚህ ደረጃ ሊያነጋግረን የሚችል እኮ ነገር አልነበረም ለምን በዛ ደረጃ እየተጣላ ነው ትላላችሁ? አብዛኞቻችሁ በእርግጠኝነት ማለት ነው እዛ ደረጃ ሊያደርሰን የሚችል ኮንክሪት የሆነ ምክንያት አናገኙም። አብዛኛውን ጊዜ አንዳንዴ ሊኖር ይችላል። በጊዜ ሂደት፣ በብዙ ስህተቶች፣ በብዙ መደጋገሞች ውስጥ ማለት ነው። በመጀመሪያዎቹ እና በጣም የመጀመሪያዎቹ የአለመግባባት ልምምዶች ወቅት ግን የሚመጡት አለመግባባቶች ካለፉ በኋላ ስታዩቸው ራሳችሁ የምትታዘቡባቸው ናቸው እዚህ ድረስ የሚያደርሰን ነበር? እንዲ የሚያጨቃጭቀን ነበር? እንዲ ምን ሆነ የምንላቸው ነው። ታዲያ ይቺ ነገር ምንድን ናት ብለን ይቺን ነገር ብናቃት በትክክል እዛ ደረጃ እንዳይደርስ ማድረግ እንችላለን። ምንድን ነው ያ ፖይንቱ፣ ምንድን ነው ብለን ወደ ፖይንቱ ስመጣላችሁ አብዛኛውን የግጭቶቻችን የመጀመሪያዎቹ ጊዜዎች ውስጥ የሚያጋጩን የማያግባቡን ጸቦቻችን ልምምድ ሆነው ትሬን ሆነው በቃ ልፈተው አልቻልኩም አደከመኝ፣ እስክንል ድረስ የሚደርሱበት መንገዶች፣ የመጀመሪያዎቹ ጅምሮች የአንዱ ሰው ኢሞሽን ነው። ቁጣው ሊሆን ይችላል፣ ድብርቱ ሊሆን ይችላል፣ ንዴቱ ሊሆን ይችላል፣ እራሱ መቆጣጠር አለመቻሉ ሊሆን ይችላል። ፐርሰናል የሆነው የአንዱ ሰው ችግር፣ ፐርሰናል የሆነው የአንዱ ሰው ኢሞሽን ነው ጄነራል ወደሆነ ወይም ደግሞ ቤተሰባዊ ወደሆነ ግጭትና አለመግባባት የሚያመጣ ነው። ስለዚህ የአንድን ሰው ፐርሰናል የሆነ ችግርን ወደ ህይወታችን፣ ወደ ትዳራችን አጋብተን የእኛ ችግር የኛ አለመግባባት እንዲሆን ደግሞ የምናደርገው ተቃራኒው ሰው የሚያደርገው የሚመግበው ነገር ለእኔ ኢሞሽን፣ ለእኔ ጥናት፣ ለእኔ ንዴት፣ ለእኔ ቁጣ፣ ለእኔ አለመርካት ወይ በትንሹም በትልቁ ምጭንጭ በምልበት ቁጥር በድብርቴ ወቅት ድብርቴን ቤቴ ውስጥ አምጥቼ በማጋባ ወቅት ላይ ባሌ ለዛ ስሜት ምንድን ነው እየመገበ ያለ ያ ነው ችግሩን በጣም ከፍተኛ ችግር አድርጎ ትዳራችን ውስጥ ህይወታችን ውስጥ ገብቶ በየቀኑ ልምምድ ሆኖ ያለ መግባባታችን መጠን ከፍ እንዲልም የሚያደርገው ወይም ደግሞ እዛችሁ ጋር እንዲቀጭ የሚያደርገው ባሌ በሚናደድ ኢሞሽናል በሚሆንበት ሰዓት፣ ትብርት ድብርት ውስጥ በሚሆንበት ሰዓት፣ ነጭናጫ በሚሆንበት ሰዓት ተመሳሳዩን ነገር ነው የምመገበው ወይስ ተቃራኒ? እሱ ሲቆጣ እኔ እረጋጋለሁ። እሱ ስሜታዊ ሲሆን እኔ ሰላም ለመፍጠር ሞክራለሁ እሱ ሲያኮርፍ እኔ ከኩርፊያ ውስጥ እወጣለሁ። እሱ ሲደብረው እኔ ላለመደበር ሞክራለሁ፣ ቤቱን ላለማስደበር ሞክራለሁ። ወይስ ተመሳሳዩን ነገር አደርጋለሁ? ምን መግበው ነገር፣ ያ ነው በነገራችን ላይ ወይ የሰውየውን ኢሞሽን ተከትለን ተመሳሳይ ኔጌቲቭ ነገር ማድረግ ነው ወይ ደግሞ የሰውየውን ኢሞሽን አይተን ተቃራኒ በሆነ መንገድ ነገሩን ለማብረድ መሞከር ሁሌም የሰዎቻችንን የባሎቻችንን ወይም ሚስቶቻችንን ስሜት እያነበብን የእነሱን ፖዝቲቭ መንገድ እኛ እየመረጥን ስንመጣ አንድም እነሱ ከዛ ስሜት በፍጥነት ማውጣት እንችላለን። ሁለትም እነሱ ከዛ ስሜት ከወጡ በኋላ ያ ስሜት ረዥም ሰዓት ሳይቆይ እንዲወጣ እናድር እንረዳቸዋለን። ሶስተኛ ደግሞ ከዛ ስሜት ከወጡ በኋላ ራሳቸውን እንዲመለከቱ እናደርጋቸዋለን። እሷ ላይ ለምንድን ነው የተበሳጨሁት? እሷ ላይ ለምንድን ነው ያኮረፍኩት? ለምንድነው እንዲህ መሆን ያስፈለገኝ? ይላሉ ከስሜታዊነት ከወጡ በኋላ ምክንያቱም ስሜት ተፈጥሯዊ ስለሆነ እንደ ሰውየው አስተዳደግና እንደ ሰውየው ማንነት ደግሞ ራሱን እንዲገመግም እና ከዛ ነገር እንዲወጣ ያን ኔጌቲቭ ስሜቱን ቤት ውስጥ ሳያጋባ ትዳር ውስጥ ሳያመጣ በራሱ መንገድ እንዲፈታ ደግሞ እየተለማመደ እንዲሄድ እኛ በምንመግበው ነገር እንሰራዋለን ማለት ነው። ተቃራኒ ሆ የእሱን ምንም አስተዋጽኦ ሳይኖርበት የእሱን ስሜት እኛ በተቃራኒ እያደረግን እሱን ወደምንፈልገው መንገድ መግራት እንችላለን፣ ማምጣት እንችላለን። ያ ባይሆን እንኳን በወቅቱ የተፈጠረው አለመግባባት፣ በወቅቱ የተፈጠረው የሰውየው ኢሞሽን ቤታችን ውስጥ፣ ትዳራችን ውስጥ፣ እኛ ውስጥ ሳይጋባ እንዲያልፍ ማድረግ እንችላለን። ያ ስለማይሆን ነው ብዙ ጊዜ ትዳራችን ውስጥ የእሱን እንዴት የትዳራችን ጸብ ይሆናል፣ የኔነች ጸብ ይሆናል። የእሱ ክርፊያ፣ ለምን አኮረፈኝ፣ አንቺም ታኮርፈልሽ፣ ወደ ሌላ ችግር ይመጣል፣ ወደ ሌላ በቃ ፐርሰናል የሆነ ነገር የሱ በቃ ፐርሰናል ቀኑ ነው። ፐርሰናል ኢሞሽኑ ነው። ፐርሰናል የሆነው ነገር ነው። እኛ ግን ጀነራል አናደርገው እና ወደ ህይወታችን እንዲመጣ እራሳችንን የምንጋብዘው። ስለዚህ ቆም በሉ እና ሚስቴ ወይ ባሌ ለሚያሳዩኝ ኢሞሽኖች፣ ለፐርሰናል ችግራቸው ወይ ለፐርሰናል ባህሪያቸው እኔ የምመግበው ነገር ምንድን ነው? እኔ የምመልሰው ምላሽ ምንድን ነው? እኔ እየሰጠሁት ያለሁት ነገር ምንድን ነው? ብላችሁ በትክክል ያን ነገር በጥንቃቄ ማረግ ከቻላችሁ በፍጹም ፀብ የሌለበትን ህይወት ማምጣት ይቻላል። ምክንያቱም ፀብ የሁለት ሰዎች ነው አይደለም። እኔ ከራሴ ጋር ከተጣላሁኝ ከራሴ ጋር ታርቄ ነው መመለስ ያለብኝ። የእኔን ጸብ ግን ወደ ባሌ እንዲመጣ እሱ ከጋበዘው ያው፣ ሁሉም ፖስቲቭ ነገር ደስታም እንደሚገባው ጸብ ይጋባል ማለት ነው። ስለዚህ በጣም ልናተኩር የሚገባው አለመግባባት ሊኖር ይችላል፣ ግን ይህ አለመግባባት መጀመሪያዎቹ ምንድን ናቸው ስንል የሰውየው ፐርሰናል ማንነት ነው። የሰውየው ቀኖች፣ የሰውየው አስተሳሰቦች፣ የሰውየው የአንዳችን የአንዱ ወገን በወቅቱ ያለበት ስሜታዊ ነውጥ ነው። ያንን አንድ ሰው ጸብን ወደኛ የሚያመጣው እሱ ባለበት ፐርሰናል ችግር ነው። ስለዚህ እኔ እሱ እየሰጠኝ ያለኝን ነገር ይበልጥ አላጋግለውም፣ አላነደውም፣ አልመግበውም ብለን ወደ ፖዘቲቭ መሄድ የምንችል ሰዎች ከሆንን በጥሩ ሁኔታ መኖር በጥሩ ሁኔታ ችግራችን መፍታት በጥሩ ሁኔታ እየተግባባን፣ እየተዋወቅን፣ እየተነጋገርን መሄድ የምንችልበት ትልቅ ኮንዲሽን፣ ትልቅ መንገድ አለ ብዬ አስባለሁ። ሀሳቡ ከረዳችሁ ሼር አድርጎት ለብዙዎች ወንድሞች እንዲደርስ አድርጉት።